ማኅሌት ምትኩ በቅድሚያ አመሰግናለሁ። በኢትዮጵያ ሴቶች ፕሪሚየር ሊግ ድንቅ እንቅስቃሴ እያደረጉ ካሉ ተጫዋቾች መካከል አንዱ አንቺ ነሽ። እንዴት ነው እያረግሽ ያለሽው እንቅስቃሴ? እስቲ ስለ ራስሽ ትንሽ ነገር በኝ። ያው በመጀመሪያ እድሉ ስለሰጣኝ አመሰግናለሁ። ያው ይህንን እንቅስቃሴ እንዳደርግ የረዳኝ ፈጣሪ ነው። ፈጣሪ ማመስገን ፈልጋለሁ። በቀጥሎ ደግሞ የቲም ያባልን በጣም ነው ማመሰግነው፣ እንደዚህ ጎልቼ እንድታያደረጉኝ የቲም ያባል ከቲም ያባል ውጪ እኔም ምንም የማረገው ነገር የለም፣ እንደ ቲም ስለሆነ እኔ የግሌ ያለ ብዬ አላስብም። የቲም ውጤት ነው ብዬ ነው ማስበው። በኢትዮጵያ ወጣቶች ና ስፖርት አካደሚ የስልጠና ህይወትሽ እዛ ነበር። ከዛ በኋላ በመሀል ጉዳት አስተናግደሽ ከሜዳ ርቀሽ ነበረ። ከዛ በኋላ ነው የተመለሽው ና እንዴት ያንን ጊዜ ታስታውሸዋለሽ? ያን ከባድ ግን ያው የአካዳሚ አሰልጣኞች ስለ ልቡና ነገር ስለሚሰጡን ጉዳቱን እንዳላስብ ስላልደረጉኝ ብዙም እንኳን ጫና አልፈጠረብኝም ነበር የዛን ጊዜ የቲሞ ልጆችም የሚሰጡኝ እንክብካቤና ድጋፍ ለዚህ አብቅቱኛ ና ጉዳት ተጎድቼ ራሱ የመጣው እስከማይመስለኝ ድረስ ተጫዎች ያሳልፍ ያለሁ ማለት ነው ምናልባት ከዛም በኋላ በብሔራዊ ቡድን በወጣት ብሔራዊ ቡድኖች ውስጥ የመጠራት አጋጣሚ ነበረሽ ያኔ የተጎድተሽ እግር ኳስን ተመልሼ እጫወታለሁ አገሬን አገለግላለሁ ብለሽ አስበሽ ታውቂያለሽ አው ቀላል ጉዳት ነው። ይህን ያህልም የከበደ ጉዳት አልነበረም። እዛ ጊዜ ያው ገና በዲፌንስም ሆኜ እንደምጠራ አውቀው ነበር። እንኳን በስትራይከር ሆኜ በዲፌንስም ሆኜ እንደምጠራ ስለማ ከዚህም በላይ እድሉን ካገኘው ሀገሬን ማገለግልበት አቅም አለኝ ብዬ ከፈጣሪ ጋር ተስፋ ከአካዳሚ በኋላ ወደ ሲዳማ ቡና ነው ያመራሽው። በሲዳማም ጥሩ ቆይታ ነበረሽ። አሁን ደግሞ በኢትዮ ኤሌክትሪክ የተጫወች ትገኛለሽ። ከእለት ወደ እለት ደግሞ በሜዳ ላይ ጥሩ እንቅስቃሴን ከሚያሳዩ ተጫዋቾች መካከል አንዱ ሆነሻል እና ከበርካታ ደጋፊዎችም አድናቆት እየተቸረሽ ነው። እንቅስቃሴዎችሽን እንዴት አገኘሻቸው? ያው ይመስለኛል ከአካዳሚ መምጣቴ ልእኔ ይጠቅሞኛል ሁሉ ነገር አውቄ በስቴፕ ስቴፕ ባይ በጣም ደስ የሚል አጀማመር ነው፣ እና አሁን ላይ ያለሁበትም ደስ የሚል ነው። ገና ሩቅ የምጓዝ ነኝ እና ፈጣሪ ካለም ደግሞ ወደ ውጭ ወጥተን የምንጮትበትን አድቫንቴጅ የምሞክር ሴት ነኝ እና አመጣቴ በጣም በጣም ደስ የሚል እና በእድሜ ስለሆነ ይህን ያህልም ተጽዕኖ አላደረገብኝም ብዬ አስባለሁ ሊጉ ላይ በተደጋጋሚ ጎሎችን እያስቆጠርሽ ውጤታማ እያደረግሽ ነው ቡድንሽን። ካሁን በኋላ እቅድሽን እያወራሽ ነበርና ምን ታልም ያለሽ? ምን ታስባለች ማኅሌት? ያው ፈጣሪ ሁሉን ነገር ካስተካከለልኝ ፈጣሪ ካለ ድንገት ወደ ውጭ ወጥቼ የመጨው ታርባንቲ ራሴ ላይ እንትን እየሰራው እገኛለሁ። ውጭ ከወጡትም ተጫዋቾች ጋር ኮንታክት እያደረኩ ነው። ከዚህ ከሀገራችንም ከሲኒየሮችም ልምድ እየወሰድኩ ነው። ናሽናል ቲም ዋናው ላይ መጠራት ማለት ትልቅ ነገር ነው። ልምድ መውሰድ ነው ነውና ውጭ ራሱ ባለወጣ ሀገሬን የማገለግልበት ሜንታሊቲ ከነሱ ወስጄ እየመጣው ስለሆነ ያ ሜንታሊቲ ደግሞ ክለብ ላይ ያሰራጨው ስለሆነ በጣም ደስ የሚል የወደፊት እቅድ አለኝ ቢ ተስፋ አደርጋለሁ። ቡድንሽ ዛሬ አንበሪቾን በሰፊ የጎል ልዩነት አሸነፈ። ሶስት ጎሎችን አስቆጠርሽ። ሜዳ ላይም ጥሩ እንቅስቃሴ አሳይተሽ የጨዋታው ኮከብ ተብለሻል። እና የዛሬውን ጎሎች መታሰቢያነት ለማን አድርጊ ብትባይ ታደርጊ ያለሽ? ያው ፈጣሪ፣ ለቤተሰቦች፣ ለእናቴ መታሰቢያነት አድርጋለሁ። እናቴ ኪዳነ ምህረት፣ ለእሷ ይሁንልኝ። ዛሬ ኪዳነ ምህረት ቀን ነው። ለቤተሰብ እና ወይም ለእናት ለኪዳነ ምህረት አድርገ ያለው። እኔም አመሰግናለሁ።